አዎ ልክ ነሽ። ህይወት እንዴት አይቀጥልም? ለሰው ብለን ለአንድ ሰው ብለን ህይወትን አይቀጥልም ብለን ምናቆም ምናስቆም ነገር ምንም የለም። ህይወት አይቆምም። በቃ ገባችሁ? ይቀጥላል። እንግዲህ ሄም የምን ብላለች ቲክቶክ እንትን ላይ ህይወት ይቀጥላል ብላለች። ይቀጥል እንግዲህ፣ የምር ነው ፋድም ሽብርቅ እያለሽ። አዎ መልካም ህይወት ኑር የኔ ውድ ህይወት፣ የኔ ጀግና፣ የኔ አንበሳ፣ መኖር ትችያለሽ። አዎ ሰላም፣ ሰላም ውዶች እንዴት ናችሁ? ዳና ናችሁ? አለ እግዚአብሔር ይመስገን። ቆይታ ሁሉ ሰላም ነው። እንዴት ዋላችሁ? እኔ ዳና ነኝ። ድምጼ ይስማ፣ ድምጼ ይስማ፣ ድምጼ ይሰማል ለሰው ሁሉ ማለት ነው። እና እኔ እዚህ ጋር አንድ ልጅ እዚህ ፎቶ አስገብቻለሁ። ቲክቶክ የጀና ጀና ነው ይሄ ልጅ። እና ሄሚዬ ከዚህ ልጅ ጋር አንድ ቪዲዮ ሰርተን እንትለቅ እንፈልጋለን። ይሄ ፈልጋለሁ። ገባችሁ አይደ? አዎ። ለምንድን ነው ከቦስ ጋር ቦስ ይኖሲሙ እና ቪዲዮ አንድ ቪዲዮ ሰርተሽ ሊቀቅልን እስቲ። እንደዛ ቲክቶክን ጀንጂነል እንዴት በነጻ እንገባልን? እንዴ በነጻማ ማግባት የለብንም የምናቴ ኦኦ ሲሪ እንጂ እና ህይወት ይቀጥላል ያልሽበት ቦታ ደግሞ የወለሽ ፋ ድምቅ ሽብርቅ ያልሽ ገና ትኖር ያለሽ የኔ ውድ ጀግና ሴት ማለት ነው እንጂ መኖር እግዚአብሔር ካለ ትችያለሽ። ገባሽ? ምንም ለሰው ብለሽ ህይወትሽን የሚታጭ ጉዳይ የለም። ተረዳሽኛ ደ አዎ ለንቺ የማይገባባት ቦታ ክብርሽን ዝቅ የሚያረግበት ቦታ ለምን ትገኛለሽ? ፋብለሽ ህይወትሽን ትኖሪያለሽ። ማኖር የምትችል ጀግና አንበሳ ኩሩ የሆንሽ ሴትነሽ ገባሽ ጋባሽ እኔን ካን ባንጂ ካንቺ ብዙ ነገር ተምሬያለሁ ሀይሚዬ ገባሽ። አይደ አንቺ እኮ ለሰው ሁሉ ብዙ ነገር አስተምረሻል፣ አስተምረሽናል። እኛ ብዙ ነገር ተምረናል ካንቺ ህይወት ሶ እና ህይወት ይቀጥላል ነው ያለችው። አዎ ይቀጥላል። ለምን አንዳንድ ሰዎች አንድ ሰውን ካጣን በቃ እኔ ሞቼ እገኛለሁ የሚሉ ሰዎች ማሞት ሚባል ነገር የለምና የሚሞቶ ምንም ጉዳይ የለም። አንድ ሰው ወይ ህይወት ሁለት ነገር ናት። ሰው ይመጣል፣ ይሄዳል። አላቀ ምንም አዲስ ነገር አይደለምና ጀግና በርች አይዞሽ፣ አለንልሽ ይሄቶችሽና እዚ ጋ ደሞ እዚ ቦስ ማለት ነው ሰውዬ ይሄንን፣ ይሄ ልጅ ቪዲዮ ሰርተሽን እንድትለቀን እንፈልጋለን። ሀይሚዬ ፕሊዝ ፕሊዝ እኔ ለምንሽ ሚዬ ከዚች ልጅ ጋር ቪዲዮ ሰርተሽ ሊቀቅልን። አዎ እኔ ፈልጋለሁ እና ብዙ ልጆችን ፈልጓልና ቅድም ሊብ ላይ ምናምን ያወሩ ነበረ። ምን ችግር አለ? አንድ ቪዲዮ ሰርታ ብትለቅልን ችግር የለም እኮ እንደ እና በቃ ሴት ደስ ስላለኝ ነው። ደስ ብሎኛል። ያው ሲሪልንም ብዬ ያለው ሲሪልን። አዎ ጥሩ መልካም። ቪዲዮ ሰርተሽ ሊቀቅልን፣ የኔ ውድ፣ የኔ ጀግና፣ የኔ ኩሩ ሴት፣ የኔ አንበሳ

ድምጻችን ይስማል ለምን ታሽቃብጥ ያለህ የምትሉ ልጆች ልትኖሩት ትችላላችሁ። አይ ዶንት ኬር አቦ ገባችሁ አይደ፣ አያገባኝም ማለት ነው። እና እንደዛ ነው ምላችሁት ውዶቼ። እና ሀይሚዬ ህይወት ይቀጥላል ያልሽ ሁሉም ነገር፣ አዎ ሰው መጣል፣ ሰው ይሄዳል። አላቀ ለሰው ብለን ህይወትን የምናጠፋው ጉዳይ የለም። ያ ሰው ትቶ ይሄዳ ቁጥር ደሙ እኛ ከዚህ ልጅ ከዚህ ሰው ጋር በልጤን ማገኘት ተሽልን ማገኘት ነው ያለብን። ገባሽ አይደል? በጣም በቃ ጥሩ ቦታ ላይ ሆነን እንጂ ክብራችን የምት ክብር ጥሩ ክብር የሚሰጠው ሰው ጋ ተገኝተን እንጂ ማንነትን ማሳየት ነው ያለብን። ገባሽ አይደል? ሰፍሰፍ ስንል ያላንተ ያላንቺ መኖር የለም ስንል እራሱን ከፍ ነው ማረጋው። ገባችሁ? ሰው ሲያገባር ወንበር ነው ስንል መሬት ነው የሚለው ሰው ጋ ምንም ጉዳይ የለንም። ገባችሁ? እኔ አንድ ሰው ወደድኩ በቃ፣ ካንተ ውጭ ሌላ ሰው አይታየኝም ካልኩ አልሰማም ካለ ገደለ ጊባ አይዶንከር ጋባቹ አይደ የይ ውስጤን የማይረዳ ከሆነ እኔን ወድጅ ያለው አፈቅር ያለው ግን ፍቅሬን ከኔ ጋር ብዙ ብዙ ጊዜያቶች እያሳለፈ ፍቅሬን የማይረዳ ከሆነ ምንድነው ይሄ ጭንቀቴ ነው። ሳይነግር የሚያቆሰው እግዚአብሔር ይስጠን። በህይወት ሲኖር ማለት ነው ሀይሚዬ፣ ሳትነግሪ ውስጥሽን የሚያቆ ከእግዚአብሔር በታች ማለቱ አሉ እኮ አንዳንዶች ፊትሽን አንብቦ እኔ እንጃ ማነትሽን አይቶ ይራሱ እኔ እንጃ ያቃል ማለት በፍቅር እስከ ዘላለም ካንቺ ጋር የሚኖርሽን ሰው እግዚአብሔር ይስጥሽ። ገባሽ አዲያ። እና ይሄን እንዲህ ሸምጥቼ ሰርቼ ያለው አታሽ ቃብጥ የምትሉ ሰዎች ልትኖሩ ትችላሉ። አይ ዶንት ኬር አያግበኝም ማለት ነው። እና የፈለኩትን ላድርግበት ምን አገባችሁ እናንተ። አያግባችሁም። ፎቶውን አቀናበርኩት እና በአካል እጅ አይደለም ያቀናበርኩት እና ሰው ገባችሁ አዲያ። እና ደሞ አያግባችሁም፣ ኦኬ እና እንደዛ ነው የምላችሁት ውዶች። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ይሄም ሂቶች እና ሁላችሁንም ብዙ ናችሁ ያላችሁት እዚህ ጋር ያላችሁ ሁላችሁንም ወዳችኋለሁ። ቴንክዩ። እና ሰብስክራይብ እያረጋችሁ ሁለት 2000 ብታስገቡኝ ደስ ይለኛል። አስገቡኝ፣ ምን ችግር አለ እንዴ? እና እንደዛ ነው በጣም ባላችሁበት ቦታ ሰላማችሁ ይብዛ። እና ይሄንን ቪዲዮ ለሄምዬ አድርሱ። ከዚህ ልጅ ጋር ቪዲዮ እንድትሰራ ፈልጋለሁ እኔ። አዎ ከዚህ ልጅ ጋር ቪዲዮ ሲሪልን፣ አዎ እኛም